በአንድ አጋጣሚ ስለ አረፋ እያወራን በነበረ ጊዜ ነው መነሻ የሆነኝ ለቆይታ። በሚገርም ሁኔታ ማለት የአረፋ በዓል በስልጤ ሙሉ በሙሉ ተለይቶብኛል። በጣም የአረፋ በዓል ከነቢዩላህ ኢብራሂም አለ ሰላም ህይወት ጋር በጣም ቆርኝታል። ታሪኩ በአጠቃላይ የቤተሰብ በዓል ነው። የቤተሰብ ማለት ኢብራሂም ዐለይሂ ሰላም በህይወት ዘመናቸው ተመኝተውት የነበረው ምኞት አለ። ይሄ ምኞት በወንድ ልጅ መበርታት ስላልሰጣቸው፣ አላማራው ታገሉ፣ ጸኑ፣ አልቻሉ። ፍርድ ተፈረደባቸው። ያው ጀግና ነበሩ። ጣዖታትን በማፍረስ ነቢዩ መሐመድ ሰለላሁ ዓለይሂ ወሰለም እና ኢብራሂም ተመሳሳይ ድርጊት ከውነዋል። ከሌሎቹ በተለየ ሁለቱም ጣዖታትን አፍርሰዋል። ሰው ኢብራሂም ላይ ፍርድ ተፈረደ ማለት ነው። ምን በእሳት አቃጥሎ የመግደል ነው። ስለዚህ እሳቱ ዝም ብለን እሳት ለኩሰን ብናነድ ው ጣዖቶቻችንን አማልክቶቻችንን እንዲገደለ የጨፈጨፈ ያፈራረሰ ማለት ነው። ሸክላ ያው መፍረስ አያወጣልንም ብለው እንጨት ይሰብሰባሉ ማለት ነው። ሰው ለወራት እንጨት መሰብሰብ ጀመረ ኢብራሂምን አቃጥሎ ለመግደል ከዚያ ተሰበሰበ። ፍርዱ ይቀጥላል። የስልጤ የህዝብ ማረፋን ሲያከብር እንጨት ይሰበስባል። ለወሉ ለምን ልዩነቱ? እዛ ኢብራሂምን ለማቃጠል ነው፣ እዚህ ደግሞ በዓሉን ለማክበር ነው። ይሄ ዝም ብሎ አይመጣም። ሌላ ቦታ በዓሉን እናከብራለን ግን ወር እንጨት አንሰበስብም። እንጨት መሰብሰብ ከአረፋ ከነቢላ ላ ኢብራሂም ታሪክ ጋር በዚህ መልኩ ግንኙነት አለው። አንደኛ ይ ነው። ሁለተኛ ኢብራሂም ዓለይሂ ሰላም ያች እንጨት ምንም አልፈጠረችም። በርደን ወሰላም ዳኑ ነው። ዳኑ ሚራክለስ። ከዚያ ስደት ወደ ሄብሮን ሄዱ። አሁኗ እስራኤል። እዚያም ቆዩ። ተከታይ አልነበራቸውም። ወንድ ልጅ አበርታኝ የሚለው ዱዋ ግን እንዳለ ነው። ግን የለም ለተስፋ እየቆረጡ መጡ፣ እንደማያገኙ ከዛ ወደ ግብፅ ተሰደዱ። ግብፅ አምስት አመት ገበሬ ሆኑ፣ ሰሩ፣ የቀን ስራ ምንም አሉ። ከዚያ ያው ሀጀር ተገኘች። ከሀጀር ጋር ተመለሱ። መሊክ ንጉስ፣ ኢላህ አምላክ። ምን ማለት ነው? አንዳንዱ ቀጣሪ ነው የሚያሰራኝ ብሎ ለቀጣሪው የሚሰግዳል፣ የሚያጎበድድ የሚያበላኝ የሚያጠጣኝ ብሎ ነገር የሚያቀራቅራል ሾካካ፣ ያለ ነገረኛ ለዳቦ ለእህሏ ያ ገዢው በቃ እነዚህ ካስቀመጠ በኋላ ይሄ ምዕራፍ የሚያወራው የሰዎችን ስነ ልቦና ነው። የለም ሳይኮሎጂያቸውን ስነ ልቦና ነው። ስነ ልቦና ማለት ምንድን ነው? በሁለት ነገር የሰው ልጅ ፌል ያደርጋል። አንድ ራሱ ራሱን በራሱ በሚፈጥረው ጥርጣሬ እንዲጓስቡ ነው። ቆይ ይህን ማድረግ የለብኝም። ይህ ወስዋሲከናሳለፊጉሪ ይናስ ይለው ማለት ነው። በራሱ ሸክ ውስጥ ይገባል። ዝምብሎ እማይሆን እንዴ? ለምን መጣ? ቆይ ቡርሃን ግን አሁን ስለ ስልቴ እያወርያለሁ እኔ ወደ ልቤ ጥርጣሬ ውስጥ ገባለ ሌላው የሚወራ ሁሉ ይጠፋሃል ማለት ነው ወራት ይፈጫል እንዲች እንዲች ከማለት ውጪ አይንቀሳቀስም። ግን እናት መቼ ነው ኖርኩኝ የምትለው የወለደች ጊዜ ከዛ ወልዳ ሆዷ ተቀዶ ሊሆን ይችላል ልጅ የወጣው በጣም ብዙ ቀናት አመጣ ሊሆን ይችላል ግን ልጄን አሳዩ ነው የምትለው ባይዘ ሞመንት ልጇን ባየች ቅጽበት አለም አብራት ትስቃለች፣ ትደሰታለች። ከዚያ እናት የቱንም ያክል ድሃ ብትሆን፣ ገንዘብ ባይኖራት፣ ምንም ባይኖራት፣ ባሏት ጥሏት ቢሄድ ምንም አለም ሁሉ ይደፋባት፣ በአንድ ነገር እርግጠኛ ናት ልጇን እንደምታሳድገው። በዚህ ተጠራጥሮ ያውቃል እሷ እየቆሰለችም ቢሆን እጅግ የዓለም ነበልባል ሁሉ እየደረሰባትም ቢሆን በእሷ ፐርሰናል ሕይወት አትደሰት እንጂ ልጇን ግን እንደምታሳድገው እርግጠኛ ናት። ስለዚህ የሰው ልጅ ሰው መሆንን ካሰበ እናትን ማጥናት አለበት። እንዴት ነው መሆን የሚቻለው? እጅግ በጣም መደሰት የምትጀምረው ልጇን ማሳደግ ስትጀምር ነው። እጅግ በጣም የመኖር ትርጉም የምታገኘው ልጇን ማሳደግ ስትጀምር፣ ሰው ናት። ለምን ያላትን እየሰጠች ነው። አስወዳድ በመሆንና ለሰዎች በመኖር መሀል ያለውን የትርጉም ልዩነት፣ የደስታ ልዩነት እናቶች ያውቁታል። ወንድ ልጅ እንዴት ነው እናት መሆን የሚችለው የሚለውን መልሸው ልለፍ። እንትን ላረዳድግ እንዲመች፣ አላ ቢዚክሪላሂ ተጥመኢኑል ቁሉብ በዱዓ ብቻ ነው እናት መሆን የሚችለው ወንድ ልጅ፣ በጣም ኢባዳ ወይም ጸሎት በማድረግ ብቻ ነው። መለኮት ነው እናትነት፣ ስጋዊ አይደለም መንፈሳዊ ነው። ተፈጥሮ ራሱ ኔቸሩ ፍጹም ለሌላ መኖር